የታ አባታችሁ ደፍቶ በገላገላችሁ እናንተ ጭራቅ አምላኪ። እሳቸው ራፐር ዘፈን እንግሊዘኛ ጥሩና ያ ወሳብ ያያያያያሉ ያውጡ ይከተላቸው የሳቢጤ የታ አባቱ ቀንዳም የሆነ ሰው። ይህን እናንተ አይምሯችሁ የዛገ። ሂጅና እዛ የነሳ አባትሽንሳ ገብተሽ ቤተክርስቲያን ጠይቂ፣ ጠንቋይ ቄስ የምትከተሉ ሁላ አበጥሀይ ፀሐዬ ፀሀይ ነፍሴን አደራ በሰ የእሳቸውም ነፍሴታ ባሽ እንደሚገባ ዳወቅሽ የነፍሴን አደራ በፀማይ ራፐሬ የመሰለ ጠንቋይ ቄስ እየተከተላችሁ አንድ ቀን እንኳን መሀሌት ቆሞ ማያቅ፣ አንድ ቀን ቅዱስ ቁርባን ወስዶ ማያቅ፣ አንድ ቀን ቅዳሴ ያላስቀደሰ እብድ መለኩሴ ነኝ የሚላችሁ መናኙ የበናኙ መቻ አባቱን የመነነው የመነነ ዱባይ ይሄዳል እንዴ? የመነነ ቀንድ አውጣ መኪና እየነዳይት የሚሄድ አፈር ብሎ አፈር ያስበላችሁ። ቀንድ አውጣ የመሰለ ሲቢጣ እኔ ባገኘው ፀጉሩን ነበር ቆርጬ ምገላግለው። ቂጡን ግቼ ጅማታ ማበሻ መች መቼውን የምሰለጥኑት። አባ ግርማ የሚባል ገና ፊቱን ሲያስታውቁ አንድ አርቲስት ያድን አይቻለሁ ብላችሁ አርቲስቱ ለራሱ ፊቱ ራሱ አሁን ስታዩት መቶ ስልሳ ሴጣን እንዳለበት ነው ያለው። እንኳን ሊያስወጡለት፣ ሴጣን ከወጣ ድጋሚ ሊሰራ ይመለሳል። እዚህ ለንደን ሀገር አባ ግርማን የሚከተል ይ ደንቆሮ ሴጣን የመሰሉ ሰውዬ የሚከተላቸው እንዳለ ቀልብ የሌላቸው በቃ ምንም ስታዩዋቸው ገና ቀልብ የሚባል ላያቸው ላይ የለም። ነጠላ ነጠላ የመሰሉ ድንግትቅትቅጥ ያሉ ችኮች መጨረሻቸው ወይ ጨልላሉ፣ ወይ በእግራቸው እያበዱ ቀውስ ቀውስ የሚጫወቱ በዚህ አጋጣሚ ነው ምላችሁ። እንደ አንድ ኦርቶዶክስ ተወላጅ፣ እንደ አንድ ኦርቶዶክስ ተከታይ ሳትበቁ በቁ የሴጣን ተከታይ ውላችሁ፣ ሁለት አምላክ የለም ወይ፣ ለሴጣንሽ ተገዢ ወይ ለእግዚአብሔር ተገዢ ነጭ ልብስ ለብሰሽ ቅዱስ ቁርባን ስለወሰድሽ ኦርቶዶክስ የሆንሽ የሚመስልሽ ልንገርሽ፣ አንቺ ነጭ ለብሰሽ የቆረብሽ መስሎሻል። ጠንቋይና የጠንቋይ ሴጣን ይሄ ቄስ የምታመልክ ይጠቅላላ፣ አልቆረብሽም። ነጭ ልብስ ለብሰሽ እንደዚህ አፍሽ ውስጥ ሲያስቀምጡ መላእክቶች ካፍሽ ላይ አንስተውታል። አልቆረብሽም ብል የሚወር አልቆረብሽም። የቆረበ ነጭ ልብስ ለብሶ አባ ግርማ ጋር በቃ ውላችሁ ከእናንተኛ ሞተን እንበልጣለን። አልቆረብሽም። ቄሱም ቢሆን ካልበቁ ዱርዬ ቄስ ካለ ካልበቃ ቅዱስ ቁርባን ቆሞ ቢያቀርብ መላእክቶች ናቸው እንጂ የሚያቆርባችሁ ያ ቄስ ካልበቃ በእጁ ስለነካው አደለም፣ መላእክቶች ናቸው የሚያቆርባችሁ። ቅዱስ ቁርባን መቀለጃ አደለም። ቅዱስ ቁርባን ካልበቃሽም ብትቆርቡ ስለቆረብሽ ሰውነትሽ ላይ በታምር አይገባም። ቅዱስ ቁርባን ለመውሰድ ነጭ ልብስ ሳይሆን የሚያስፈልገው የልብ ንጽሕና ነው። ልብሽ መንጻት አለበት። የማንም ቀንዳም ቄስ እየተከተላችሁ ሴጣን ወጣል ምናምን እያላችሁ የምትከተሉ ልክስክሶች ማለት ነው። ቤተ ክርስቲያን የምታሰድቡት ያ ስንት ከቢኒያም ጋር ተከትለው ስንት ጴንጤዎች ወደ ኦርቶዶክስ ተመልሰዋል። ግን እንዳይመለሱ ደግሞ የምታደርጉት እነዚህን ቀንዳም ሄኖክ የሚባል አስጠማቂ ይሄ ማን የሚባል ግርማ የሚባል ደንቆሮ የሱዳን እንትን ተከታይ ይሄ አባ ማን ነው የምትሉት አባ እያላችሁ የምትለፈለፉላቸው ቀንዳም ራስታው ማለት ነው። እሱ የምትከተሉ ኦርቶዶክሶች ይህንን መቁጠሪያ ዛ መስቀሉን አስባርከሽ ቤተሽ አስቀንጠሽ ጣይ። ይሄን የእንጨት መቋሚያ ይዘሽ የምትቀልጂውን ልክስክስ ማለት ነው። ሌላም ነጠላ ይዤ አልመጣሁም ለቅሶ መድረስ ያለብኝ አረ አለኝ ለካ ዛሬ አፈሪ ብላቋይ ልድረሰው እንጂ ቀርጣችሁ ይሄንን ለቀለሜ ለቅሶ አልደረሰችኝም። እንዳይ አይ ቀለሜ ቀለሜ ዳቆሉ ወንድምን የሞተብ አይ ቀለምዬ ቀለምዬ፣ ወንድም ወንድም ያልሰማሁም እኮ ሞተ። ወንድም እንዳቆሉ ወንድም ገደሉብ ሆይ ወንድም አለም ተጎዳ ተጎዳ። ኧረ ወይዬ ወንድም ነው ወይ ያጣው እንደ ወይኔ አምኑህም እኮ እውነትን ነውን ያምኛለው እነሱ አምኑ ምን ያመንኩ ቀለምዬ ዳቆሉ ወንድም፣ በሱ እንኳን ገነት እገባለሁ ብለ ስታስብ ዳቆሉን አጣኸው። ስሙ ደግሞ ካልጠማ ስም ያበደ ስም ነው የሰጠኸው። ቀለምዬ ቀለምዬ እናንተ ባት ኖሩ በማን እንስቃለን? እንዴት እንኖራለን? ዳቆል ወንድም ተጎርተ የለም ወይ? አይ ጴንጤዎች፣ እናንተ ባት ኖሩ በማን እንስቃለን? ጴንጤዎችም ተቃጥለዋል በእናንተ የተነሳ ያቃጥላችሁና የድፋችሁ ድፍትበሉ። ቁጭ ብላችሁ ለሊለሊት ኦርቶዶክስ የቸርች ብዛት ስንት ነው ያላ ብላችሁ ምትቆጥሩ ምድረ ቆጣሪ የቆጣሪ ስብስብ

ፈርብላናሙት የት አባት አንተ ስማ ሞል ለመንፈስ ቅዱስ ጴንጤዎችም ተቃጠሉ እኮ። እዚህ ሚዲያ ላይ እየመጣችሁ የጴንጤ ሃይማኖት በስነ ስርዓት ስራቸውን እንዳይሰሩ በስነ ስርዓት እግዚአብሔራቸውን እንዳያመልኩ አፕ ኤንድ ዳውን እያረጋችሁ ሃይማኖቱን ገላችሁ፣ እናንተም ተገላችኋል። ሰውነት ሽኖ ያምሻል። ታዳልቅ ሺ ደስ ይላል። እሚዬ ቴንኪው ስላዘንሽልኝ። ከሳውዝ አፍሪካ ግን የሀገርሽ ባንዲራ ሳይኖርሽ ጨሌ ጨሌ መሰለ ኮተት ባንዲራ ስብስበ የሀገርሽ መጀመሪያ ክብሪ። አንቺ ራስሽ ሰባት ጸበል ያስፈልግሻል። የውጭ ሀገር ባንዲራ ይዘሽም ዞሪ። ለአንቺም ማልቀስ አለብኝ። በቁምሽ መለቀሰ ያለብሽ የሰው ባንዲራ አርገሽም ምዞሪ። የሀገርሽን ባንዲራ መጀመሪያ ክብሪ። አይ ጉድጉድ ጉድጉድ ላንችን መለቀስ አለበት። በማሽቃበት ጥግ ለሰው ሀገር ስታሽቃብጪ ለሀገርሽ ሳታሽቃብጪ፣ የሰው ሀገር ሁለት ባንዲራ ከአንድ ሁለት ይዘሽ መዞርሽ። አይ ዲያስፖራ ለመባል የሳውዝ አፍሪካና የምንድነው አንዱ ደግሞ የባንዲራ ያሹ ሳውዝ አፍሪካ ለመግባት ግማሽ ቃበት አይጠበቅብሽም። ሊቢያ ኬንያ ትሄጂና ኬንያ አርፈሽ፣ ተኬንያ ደግሞ የኔ ብርጅስተን እየመጣሽ እንደ አረ ብርጅስተን አስቸገሩ። ባባ በአባ ፀሐዬ፣ በምናምን በሄኖክ፣ በእብዶች የሚያምኑ አስቸገሩ። በዚህ የሚቀበቀቡ ማለት ነው። በጣም አስቸገሩ።